የመመካከር የሰላም አርበኛ ለመሆን ቃል እገባለሁ። የሀሳብ ልዩነትና አለመግባባቶች የሚፈቱበት መንገድ ከምክክር ይልቅ የኃይል አማራጮች የሚጎሉበት በመሆኑ እንደ ሀገር ብዙ ዋጋ አስከፍሏል፣ ዛሬም እያስከፈለ ይገኛል። በአማራ ክልል ያለው ሁኔታም በዚህ እንደ ማሳያ የሚጠቀስ ነው ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። በመላው ሀገራችን መሰረታዊ ጉዳዮች ላይ የሀሳብ ልዩነቶችና አለመግባባቶች እየሰፉ በመምጣታቸው ና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 በዛሬ እለት የተጀመረው የሀገራዊ የምክክር ኮሚሽን በአማራ ክልል የአጀንዳ አሰባሰብ የምክክር ምዕራፍ የመክፈቻ ስነ ስርዓት ኮሚሽኑ በቀጣይ ለሚያካሄደው የምክክር ጉባኤ ትልቅ ግብዓት እንደሚገኝበት ይጠበቃል። የአማራ ክልል የአጀንዳ ማሰባሰቢያና ለሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን የመምረጥ ስራ ለኮሚሽኑ አስራ ሶስተኛ መድረኩ ነው። መድረኩ በቀጣይ ኮሚሽኑ ለሚያከናወነው የምክክር ጉባኤ የአጀንዳ ቀረጻ ሂደት ወሳኝ የሆኑ ግብዓቶች እንደሚገኙበት ይጠበቃል። በተጨማሪም በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተወካዮች ይመረጣሉ ትመርጣላችሁ በአጠቃላይ በሀገራዊ ምክክር ሂደትና ፋይዳ ዙሪያም የተሻለ ግንዛቤና መግባባት እንደሚፈጠር ተስፋ ይደረጋል። ለአንድ ሀገራዊ ስሜት ሁሉንም አሸናፊ የሚያደርገውን የምክክር መድረክ ሁሉም እንዲቀበል ጥሪ ቀርቧል።